በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለገናናው መልአክ ለቅዱስ ገብርኤል ወርሃዊ ክብረ በዓል በሰላም አደረሰን አደረሳችሁ። የሊቀ መላእክት ቅዱስ ገብርኤል በሁላችን ህግ ላይ ትደረብ። ውድ የቻናላችን ቤተሰቦች ካላችሁ ከ24 ሰዓት ጊዜ በትምህርትም በስራም በተለያየም ቦታ ብትሆኑ ይህን የሊቀ መላእክት ቅዱስ ገብርኤል ድርሳንን ለጥቂት ደቂቃ በማዳመጥ ከመላኩ ከቅዱስ ገብርኤል በረከቱና ረዴቱ እንድትሳተፉ ስንል መልእክታችንን እናስተላልፋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በስልጣን በአገዛዝም አንድ የሚሆን እርሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የድሃራዊቱን ፍጻሜ የማይወሰን ኃጠውንና በደለኞችን የሚሰውር የሚሸፍን፣ ለጻድቃንና ለኃጥአን ፀሐይን የሚያበራ፣ ለደጋጎችም ለክፎችም ዝናብን የሚያዘም በአፍና በአንደበት ሁሉ ምስጋና የሚገባው ሰኔ 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ከሁላችን ጋር ትደር ለዘላለሙ፣ አሜን። በሊቀ መላእክት የቅዱስ ገብርኤል ስም አቅሎን በሚባል ደብረ የተሰራች አንዲት ቤተ ክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን ብዙ መንክራትን የገለጸባት። ስራዋ ከተፈጸመ በኋላ በሰኔ 19 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምር በውስጧ ተደረገ። በዚህች ቤተክርስቲያን በደጃፋ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ይቀበል ነበር። ይህ በታየበት አመት በሃገሩ ሁሉ ረሃብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድመው በዚህ ያውቁ ነበር። ይህ ምልክት በየአመቱ እንደዚች ቀኑን ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮቹም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእርሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህ ተነሳ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቆ ወደቁ። ያመላክ ወገብህን ታጠቅ ጫማህን አድርጋለው። እንዳለውም አደረገ። ልብስህን ልበስና ተከተለኛለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜታ በደረሱ ጊዜ መልአክ ጴጥሮስን ትቶት ሄደ። ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እርሱ በራእይ መጽሐፍ ላይ እንደተናገረው ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔርን መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌል ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት፣ አመስግኑት እያለ በአሕዛቡም በሕዝቡም በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ በሚፈረድበት ሰዓት ደርሷልና ፀሐይና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላይ ከቅዱስ ገብርኤል ተአምህ ከብዙ ባጭሩ ነገር ተናገርን። በጆሮአችን እየሰማነውን በዐይናችን ያየናቸውን እንጻፍ ብለን የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራና አማይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኑሮ የመጽሐፍቱ ብዛት ዓለም ባልቻለው ነበረ። ለመጽሐፍ የሚቻለውንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። አንድ ከእግዚአብሔር በስተቀር ከሰው ልጆች ወገን አሸዋንና የዝናብ ጠብታን መቆጣጠር የሚቻለው ማን ነው? የሊቀ መላእክት ቅዱስ ገብርኤል ተአምራት እንደዚህ ነው። የብርሃን ልጆች ወንድሞቻችን፣ አሁንም ይህችን ቀን እናክብራት፣ በጎን ሥራ ለመሥራትም እንትጋ። ድሆችና ጦም አዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይህችን ክረምት በሰላምና በድህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርን ፍሬ ባርክ ዘንድ የእርሻውንም ትል በዝናብ ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብሌታውን ከመፍራት ከነጎድጓድን ድንጋጤ ያድነን ዘንድ በነፍሳትም ከመታወክ ያድነን ዘንድ እሱም በማምለክ ጸንተን ኑሯችንን በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በእድሜ ያቆየን ዘንድ ከእኛ ከእያንዳንዱ የስብስባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውንም ይናዝዝ ዘንድ ያረጋጋ ዘንድ ለተራበ እንጀራን ያበላን ዘንድ ምግብን ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱት የአባቶቻችንና የእናቶቻችንን ነፍስ በመንግስተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንንም ጭንቃችንን ያቃልልን ዘንድ በዚህ በሚመጣውም ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለማለነትን ይሰጠን ዘንድ በሊቀ መላእክት ወቅዱስ ገብርኤል ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳን ሁሉ ጋር እድል ይሰጠን ዘንድ ለዘለዓለሙ አሚን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ? አለው ። ሰይጣንም ከሀገርህ አውራጃ መጣሁ አለው፣ እናትና አባት ያውቁኛል አለው። ይህን ይዘኸው የመጣኸውን ገንዘብ ከንጉሥ ቤት አታለ ሰርቀ ከዚህ መጣ የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው፣ ከአባት ከአብራሲት ጋር ስራይኛ ነህና፣ እኔም ሐሰት የሌለበት እውነት እንደ ተናገርሁ አንተ ራስህ ታውቃለ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩ። እንደ እኔም ያለ ሽማግሌ እንደማይዋሽ ታውቃለ። እኔ የሰው ሰው ስም ማጥፋት አለሻም። የእኔን ምክር ብትቀበል ለራስህም ለወንድሞችህም መልካም በሆነል። አንተ ያገር ልጅ አይደለህምን? አሁን ተነሳና በችኮላ ይህችን ቤተ ክርስቲያን አፍርሳት። ንጉሥ የሚገል እንዳይልክና እንዳያስገድል ወደ በረሃ የሚወስዱ መንገድ ይዘሽሻለው። አውርም ይህንም በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹን ዘርግቶ ወደ እግዚአብሔር ጸለየ ሊቀ መላእክት ቅዱስ ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ ቸል አትበለኝ። ከትንሽነት የጀምሮ የረከሱ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈ እንዳሰጠ ይለምንሃለሁ። ፍጹም በሆነ በህበቱ አለክ የቤተ ክርስቲያንን ስራ እስክጨርስ ድረስ ነፍሴን ከስጋዬ እንዳለያት የጠላትንም ጦርነት ኃይል ከኔ አረቅ ላንተም ምስጋና ይገባሃል ለዘላለም ዋሚ እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት እንዲህም አለው እግዚአብሔር የመረጠ አውር ሆይ ደስ ይበል ልመናህን እግዚአብሔር ሰምቶሃልና ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥና ያዝና በሰንሰለት ሰረው ማንን እንደሆነ በኋላ ታውቋለ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው፣ ሰው ከማያየው ቦታ ከቤተ ክርስቲያኑ በር ላይ ሰቀለው። እሱም እንዲህ እያለ በታላቅ ድምፅ ጮህ ይናገር ነበር እግዚአብሔር የቀደሰ አውር ሆይ፣ በእግዚአብሔር በቅዱስ ገብርኤል አማጽኝሃለሁ፣ ከእስራት የተፈታኝ ዘንድ ስማይ ልንገረ አባት አብራሲት እንደ አምላክ አድርጎ በምድር ሰግዶልኛልና፣ ስሜን ያውሶ ዘንድ ተርቶኝ ነበረ። አሁን በዚህ ህዝብ ፊት እንዳታሰቃየኝ ለምንሃለሁ። ከሊቀ መላእክ ከቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሴፍ ስላለ በእርሱ ሊቀጣኝ ይችላልና። ነገር ግን መጥፎና አስጠያፊ ስለሆነ ስራዬ እንዳይቀጽፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሱን ነግርህ ዘንድ የምታይበት ኃይልም ወይንም ችሎታ የለኝምና አሁን ብትተወኝና ብታሰናበተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ፣ በዚች ቀን እንዳታሰቃየኝ በእጅ ባለ ወርቅ ብትር ማጽኛሃለሁ። በእጅ በቲያስኩ ስለወንኩ ወዮልኝ። አውርም ይህንን ነገር በሰማ ጊዜ ሰይጣን ከእስራቱ ፈታው። እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይተው በራቀ ጊዜ በታላቅ ቃል እንዲህ ብሎ፣ የአብራ ሴት ልጅ አውር ሆይ እናትና አባት በዝሙት እንደወለዱህን ያውቃለሁ። በመወለድ ጊዜ እገልዘን በላይ ወንበር ጭነኝብህ ነበር በሊቀ መላእክት በቅዱስ ገብርኤል እግዚአብሔር አዳነህ እንጂ። አሁን እንግዲህ እኔ ወደ አንተም መለስና ኃይሌን በስጋህ ላይ ገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ወደድ የእሳት በመምሰላፎ ሄደ። አውር ግን ይህ የደረሰበት ፈተና ያየውን ነገር ሁሉ ለሕዝቡ ነገራቸው። የሊቀ መላእክት የቅዱስ ገብርኤል በረከቱ ረድየቱ፣ አማላጅነቱ በሁላችን ላይ ትዳር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።